ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 20 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል ምኒልክ እዝ ከዘመቻ አባናደው ጎን ለጎን ፋኖችን ሲያስመርቅ አገዛዙ ደግሞ በድሮን ጥቃት ንጹሐንን ጨፍጭፏል ፋኖ ከተሞችን መቆጣጠሩን ቀጥሏል እነ ሽመልስ አብዲሳ በአማራው ላይ እልቂታ አውጀዋል። ብልጽግናን ለመጣል ከሆነ የኤርትራና የትግራይ ኃይሎች አብረውን ቢዋጉ ደስ ይለናል ሲል አርበኛ አስረስ ማረ ገልጿዋል በዝርዝር የምንላችኋለን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

ሚኒሊክ እዝ ከዘመቻ አባናደው ጎን ለጎን ፋኖችን ሲያስመርቅ አገዛዙ ደግሞ በድሮን ጥቃት ንጹሀንን ጨፍጭፏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀኔራል አሳምነው ጽጌ ኮር ሜጀር ጀኔራል ውባንታ አባተ ክፍለ ጦር በመቄት ከመቶ በላይ ሰልጣኞችን አስመርቋል። በምርቃት ስነ ስርዓቱ ላይ ንግግር ያደረገው የውባንተ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ፍቅሩ ጎበዜ በአውደ ውጊያ የአገዛዙን ጦር በማንበርከክና ትግሉ ህዝባዊ መሰረት እንዲኖረው እየሰራ ያለው የውባንታ አባተ ክፍለ ጦር መደበኛ ሰራዊት በመሆናችሁ እንኳን ደስ አላችሁ። ታሪካዊ ጀብዱ ለመፈጸም ተዘጋጁ ብለዋል። የክፍለ ጦሩ ምክትል አዛዥ አርበኛ ሸጋብ ወርቄ በበኩሉ የትግሉን መሰረታዊ አላማ በንድፍ ሀሳብ ላይ ያገኛችሁትን ስልጠና በተግባር እንደምታረጋግጡ አልጠራጠርም ብለዋል። በተመሳሳይ ተጠናክሮ በቀጠለው ዘመቻ አባናደው ተንታ አጅባር ወረዳ በፋኖ ቁጥጥር ስር ገብተዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ያሱኮር ቤተ አማራ ክፍለ ጦር ዛሬ መስከረም 22/2018 ዓ ም በደቡብ ወሎ ዞን የተንታ ወረዳ መቀመጫ የሆነችው አጅባር ከተማን ጨምሮ ሙሉ ተንታ ወረዳን በቁጥጥር ስር ማስገባቱን ከኮሩ ኮሚኒኬሽን ክፍል ለማረጋገጥ ችለናል። በሌላ በኩል የአፋ አብሃ ምዕራብ አማራ ቴዎድሮስ እዝ ራስ ቢት ወደድ መንገሻ አቲከም አምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ ትናንት መስከረም 19/2018 ዓ.ም ያገዛዙ ኃይል ከፍኖተ ሰላም ከነበረ ጎሬው በመውጣት ወደ ገራይ ለመግባት ያለ የሌለ ኃይሉን ሰብስቦ ብሄድም በሻለቃ አበረ ምናሉ ልጆች ከጠዋቱ አንድ ሰዓት እስከ ከባዶ አምስት ሰዓት ተኩል በተደረገ ውጊያ የብልጽግና ኃይል የረገፈ ሲሆን በዚህም ከ20 በላይ ሙት፣ ከ18 በላይ ቁስለኛ እንዲሁም ሁለት ክላሽ መማረክ ተችሏል። በሌላ መረጃ አገዛዙ ባለፉት ቀናት ወልዲያ ከተማ ዙሪያ 11 የድሮን ጥቃት እንዳደረገ የተገለጸ ሲሆን ትናንት በራያ ቆቦ ወረዳ ቃሊም ከተማ 12ኛ የድሮን ጥቃት መፈጸሙ ተገልጿል። ትናንት መስክረም 19 ከረፋዱ አራት ሰዓት ላይ ራያ ቆቦ ቃሊም ከተማ ቃሊም ትምህርት ቤት አካባቢ አገዛዙ ባደረገው የድሮን ጥቃት አራት ንጹሀን እንደተገደሉ የአካባቢው ምንጮች ገልጸዋል። ምንጮቹ አክለውም አራት የአካባቢው ወጣቶች በአንድ ላይ ሲንቀሳቀሱ በነበረበት ወቅት ላይ የድሮን ጥቃቱ እንደተፈጸመ ገልጸዋል። እንዲሁም ከትናንት በስቲያ ከላሊበላ ከተማ በቅርብ ርቀት በምትገኘው ከአንድ ቋጥኝ ተፈልፍላ በተሰራችው ገነት ማርያም ቤተ ክርስቲያን ቅጥር ግቢ ውስጥ ተመሳሳይ የድሮን ጥቃት እንደተፈጸመ ይታወቃል። ከትናንት ወዲያ እንዲሁ ሳንቃ ጤና ጣቢያ በፈጸመው የድሮን ጥቃት በሕክምና ላይ የነበሩ ንጹሀንን ጨምሮ የሕክምና ባለሙያዎች እንደተገደሉ የመረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለ ከወደ ምስራቅ ወለጋ አርጆ ጉደቱ ከተማ የሚወጡ መረጃዎች እጅግ አስደንጋጭ ሆነዋል። በከተማዋ የሚኖሩ የአማራ ተወላጆች በክልሉ ጸጥታ ኃይሎች ስምሪት ሰጭነት የደቦ ፍርድ እየተፈጸመባቸው ነው። ጽንፈኛ የኦሮሞ አክቲቪስቶች ድርጊቱን እያባባሱ አይዟችሁ እያሉ እያበረታቱ ይገኛሉ። በከተማዋ የአማራ ተወላጆች ታድነው እየተገደሉ ነው። የከተማዋ ነዋሪ የሆኑ የአማራ ተወላጆች ፋኖ ናችሁ በሚል በርካቶች በአሰቃቂ ሁኔታ ተገድለዋል። አርጆ ጉደቱ ማለት በምስራቅ ወለጋ ዲጋ ወረዳ ስር የምትገኝና የዞኑ መቀመጫ ሆነችው ነቀምቴ ከተማ በስተምዕራብ በኩል በግምት 60 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። ከነቀምት ጊምቢ፣ አሶሳ ባለው የፌዴራል መስመር ከደደሳ በቅርብ ርቀት የምትገኝና እጅግ በርካታ ቁጥር ያላቸው የአማራ ተወላጆች የሚኖሩባት ከተማ ናት። ብልጽግናን ለመጣል ከሆነ የኤርትራና የትግራይ ኃይሎች አብረውን ቢዋጉ ደስ ይለናል ሲል አርበኛ አስረስ አስማረ ገለጸ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በዋርካው ምሬ ወዳጆ እየተመራ ለማመን የሚከብዱ አስደናቂ ጀብዶችን በወሎ መንደርና ከተሞች ላይ ፈጽመዋል። ሚኒሊክ እዝ በዚህ ተጋድሎ ተቆጥሮ የማያልቁ መሳሪያና ተተኳሾችን፣ ቀላል የማይባሉ ምርኮኞችን አግኝተዋል። በርካታ የወረዳ ከተሞችን ተቆጣጥሯል። የዞን ከተሞችን ከቦ ውጊያ እያካሄደ ነው። ታዲያ ፋኖን አጥፍቼዋለሁ የቀረኝ መለቃቀም ነው ሲ ነበረ የነበረ የብልጽግና ስብስብ ራሱ በፋኖ ሲለቃቀም የሚይዘው የሚጨብጠው አጥቷል። በዚህም በወሎ ቀጠና ውጊያ ፋኖ ህዋትና ኤርትራ ነው የወጋኝ የሚል የእፍርታም ጨዋታ ጀምረዋል። ይህን የብልጽግና መንደር እፍርት አስመልክቶ ምላሽ የሰጠው የአፋ ባህ ማዕከላዊ ኮማንድ አባልና የቴዎድሮስ ዕዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ለዚህ ፕሮፓጋንዳ መምጣት ምክንያቶችን አቅርበዋል። ብልጽግና ባለም አቀፍ ደረጃ በተገዳዳሪነት እውቅና የተሰጣቸውን ኃይሎች ስም በማንሳት የፋኖን አቅም ለመካድ የተጠቀመው ነው ብሏል። እንዲሁም አማራ ክልልን ያለምንም ችግር እያስተዳደርኩ ነው በሚል የሚነዛው ፕሮፓጋንዳ ውሃ ስለበላው እሱን ለማስተባበል ህዋትና ሻቢያ ናቸው የወጉ ለማለት ተገዷል ሲል ገልጿል። ነገር ግን ፋኖ ይህን የወሎ ቀጠናን ውጊያ ያካሄደው የካበተ ልምድ ባላቸው አዋጊና ተዋጊ ፋኖች ነው ሲልም አንስተዋል። በማንኛውም መንገድ በዚህ ውጊያ ላይ ድጋፍ ያደረገ አካል የለም ሲልም ጠቅሷል። ነገር ግን ይላል አርበኛው፣ በዚህ በህልውና ተጋድሏችን የትግራይ ኃይሎችም ሆኑ ኤርትራ ብልጽግናን ለመዋጋት አብረው ቢሰለፉ ደስ ይለናል ሲል ለኢትዮ ኒውስ በሰጠው መረጃ ጠቅሷል። ታስታውስ እንደሆነ አብይ አህመድ ቲፒልፍ ወይም የቲዲፍ ሰራዊት ደሴ በገባ ጊዜ ነጭ ማርከናል ብሎ ሳያፍር በአደባባይ ሲናገር ነበረ ለሚኒስትሮችን ወይ የሆነ አካል በሰበሰበበት ጊዜ ያስታውሳለሁ። ግብጾች አብረው እየተዋጉ ነው ሲል ነበረ። ሌላም አንድ የሚገርም ገጠመኛል። አንድ የውጭ ጋዜጠኛ መጥቶ ኔጋ የተወሰነ ቆይታ አንድ ሳምንት ቆይታ አድርጎ የሆነ ሪሰርች ሰርቶ የሄደ በኋላም የሚዲያ ስራ የሰራ ጋዜጠኛ ነበር። እና ያ ጋዜጠኛ ዜግነቱ ደች ነው። እሱ ደርሶ ከሄደ በኋላ በቀጠናው እኔ ባለው በቀጠና የነበሩ የጀኔራል መኮንኖች ለሰራዊታቸውን ብሎ ነው ያወሩት የግብፅ ወታደራዊ አማካሪዎች ከፋኖ ነው ጋር እየተገናኙ ነው ብለው ሲናገሩ ነበርና አያፍሩም። እንደዚህ አይነት ነገር ሲናገሩ በነገር ላይ ምናልባት ጸጋ ያልን ቀን አዲስ አበባ ዙሪያ የደረስን ቀን በርካታ ነጮች እንደዚህ ተሳተፉ የግብፅ ይህን ያህል መኮንኖች ይህን ያህል ብሪጌዶች እዚህ ጦርነት ላይ ያሉ ከማለት ወደኋላ አይሉም። በዚህ ብቻ እንዳይመስል ገና ሁለት ሺ አስራ ሁለት ነው አስራ ሶስት ዓመተ ምሕረት በነበረ በተለይ እዚህ ሰሜን ሸዋ አጣዬ አካባቢ በነበረ ጭፍጨፋ ምክንያት አንድ ሰላማዊ ሰልፍ አደራጅተን በዛ ሰላማዊ ሰልፍ ምክንያት ታስረን ነበረ እና ያኔ በታሰርኩበት ጊዜ አንዱ የቀረበብኝ ክስ ከግብፅ መንግስት ጋር በመላላክ የሚል ነበር። እንግዲህ ያኔ ጠመንጃ አላነሳንም፣ ባነር ይዘን ወረቀት ይዘን ነው ሰልፍ ይወጣ ነው እና ይሄ ተፈጥሯዊ ስሪታቸው ነው እንዳልኩ አለማመን ከመፈለጋቸው ባሻገር በእንደነዚህ አይነት በማጭበርበር በመዋሸት አንዱ የኢትዮጵያውያንን ስስልብ በተለይ የዚህ ብሔራዊ ስሜታቸውን ምናምን በዚህ መንገድ ለመያዝ ለወራሪነት ለባዕዳ የኢትዮጵያ ህዝብ ያለውን አቋም ስለሚያውቁ ያንን የኖረ እሴታችንን ተጠቅመው እኛን ህዝብ ለመነጠል የሚያደርጉት መፍጨርጨር ነው። እንደ እውነቱ ከሆነ የተጠቀሱት ሻቢያም ሆነ የቲፒኤልኤፍ ፋይሎች በእኛ በኩል አብይ አህመድን ለማስወገድ አብረውን ቢዋጉ ሚከፋን አይደለም፣ ቢሆን ደስ ይለናል። በተጨባጭ ግን አንዳችም አይነት አንዳችም አይነት ሶስተኛ ወገኖች ተሳትፎ ያልተደረጉበት ይልቁንም የአፋባ ምኒልክ እዝ ወታደራዊ አመራሮች ቀናትን፣ ሳምንታትን ወስደው ያቀዱትን ወታደራዊ እቅድ ተግባር ላይ የዋሉበት የሰራዊታችንም በቂ ዝግጅት አድርጎ በቂ ተተኳሽ ይዞ በእያንዳንዱ ቦታ ክፍለ ጦሮች እና ኮሮች በመሰማራት የተሰጣቸውን ቦታ የመሸፈን እና የማጥቃት እርምጃና ግዳጅ በመፈጸም የተገኘ አስደናቂ ድል ይህ ትውልድ በራሱ ስሌት በራሱ መስመር በራሱ መንገድ የሰራው እንጂ የትኛውም ሀይል በምንም መንገድ የተሳተፈበት አይደለም አይደለም መሬት ላይ መጡ በመሳተፍ በሀሳብም ጭምር አንዳችም የሶስተኛ ወገኖች አስተዋጽኦ የሌለበት ድል መሆኑን ይልቁንም የአዲሱ የአማራ ትውልድ በራሱ አቅም ማድረግ የቻለበትን ይህንን ታሪካዊ ድል የተቀዳጀበት መሆኑን ይህንን ትግል የሚደግፍ ማንኛውም ሰው ወደፊት ለዝንተ ዓለም ሊኮራበት የሚችል ተጋድሎ መሆኑን ወንድሞቻችን እኛንም ሌሎችንም አንገታችን ቀና እንድናደርግ ያስቻለ ልምድ የተገኘበት ነው። በነገራችን ላይ በቀድሞ በነበረው ከቲፒኤልኤፍ ጋር በነበረው የሰሜኑ ጦርነት የዚህ የምስራቅ አማራ ፋኖ በቀድሞ ስሙ ማለት ነው። አሁን ላይ ምኒሊክዝ ሆኖ የተደራጀው ቀላል የማይባል ልምድ ያካበተ ነው። በታሪክ በሰፊው እንደሚወሳው የበላጎሽ ምሽግን ለመስበር መቶ ስምንት የፋኖ አባላት በተሰዉበት ተጋድሎ መከላከያ ለበርካታ ጊዜ ሞክሮ ያልቻለውን የበላጎ ምሽ ግን የሰበሩ በቂ ልምድና ተሞክሮ ያላቸው ናቸው ጓዶቻችን። ከነሱ ባሻገር ደግሞ በተለያየ በቀድሞ መንግስታትም በቅርብ ጊዜም በመንግስት መዋቅርም ጭምር ውስጥ እስከ ኮሎኔልነት ማድረግ የደረሱ በደንብ የሰከነ የሽምቅ ውጊያን የሚያውቁ መሬት ማንበብ የሚችሉ መሬት ይዞ ማዋጋት የሚችሉ መፈጸም የሚችሉ ወታደራዊ መኮንኖች ያሉበት ነው። ምን ይልክዝ ስለዚህ በእነሱ ድምር ውጤት የተገኘ እንጂ በሶስተኛ ወገኖች የተገኘ እንዳልሆነ መታወቅ አለበት። በአጠቃላይ ግን ቅድም እንዳነሳሁት እነኚህ የተጠቀሱትም ሆነ ሌሎች ኃይሎች ጸረ አብይ አህመድ አገዛዙን በተግባርና በተጨባጭ ቢቀናጁ የጋራ ኦፕሬሽን ብናደርግ በእኛ በኩል ደስተኞች ነን ማለት ፈልጋለሁ። ከብልጽግናው አገዛዝ ጋር ወደ ግጭት የሚያስገቡ ተስፋ አስቆራጭ ነገሮች አሉ ሲል ህወሓት ገለጸ። ህወሓት ትናንት ባወጣው መግለጫ ባለፈው ሳምንት በመቀሌ የተፈናቃዮች ካምፕ ውስጥ በጅብ የተገደለውን ጨቅላ ሕፃን በማንሳት ጀምሯል። መግለጫው ጨምሮም ከዛሬ ሶስት ዓመት በፊት የተፈረመው የፕሪቶሪያው ስምምነት ሰላም እንደሚሰፍን፣ የተፈናቀሉ ዜጎች ወደ ቤታቸው እንደሚመለሱ የገባ ነበር። ይሁንና የብልጽግናው አገዛዝ ግዴታዎቹን ማክበር አልቻለም ካለ በኋላ በስምምነቱ ላይ የሰፈሩት አብዛኛዎቹ ድንጋጌዎች አለመፈ ጽማቸውን ጠቅሷል ላለፉት አምስት አመታት በሺ የሚቆጠሩ ሰዎች በተፈናቃይ መጠለያ ጣቢያዎች ውስጥ በረሃብ በበሽታ ና በተጋላጭነት ለችግር መጋለጣቸውን የጠቀሰው መግለጫው ይህ የሆነው ደግሞ በእድል ሳይሆን በሰላም ሽፋን በሚደረግ ስልታዊ ቸልተኝነት ነው ብሏል ጨምሮም የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆን ጠይቋል በተመሳሳይ በትግራይ በኩል ለሚቀርቡ ጥያቄዎች የፌዴራል መንግስቱ ምላሽ ሊሰጥ ይገባል ሲል የትግራይ ጊዜያዊ አስተዳደር አስታውቋል የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ የፌዴራል መንግስቱ የትግራይ ጥያቄዎች በህገ መንግስቱ መሰረት ምላሽ ማግኘት አለባቸው ብለዋል። በሌላ በኩል በትግራይ ውስጥ ሁሉን አካታች የመግባባቱ ጉባኤ ለማድረግ መታቀዱን ጨምረው ገልጸዋል። የመስቀል በዓል በተከበረበት ይፋዊ ስነ ስርዓት ላይ ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ በወቅታዊ ፖለቲካዊ ጉዳዩ ዙሪያ አስተያየቶች የሰጡ ሲሆን፣ ለጦርነት ምክንያት የሆኑ አጀንዳዎች ከሰላም ስምምነቱ በኋላ በውይይትና ህግ አግባብ ሊፈቱ ሲገባቸው እስካሁን ድረስ መቋጫ ለማግኘታቸው የትግራይን ህዝብ ለከፋ ሁኔታ ዳርጎ እንዳለ አመልክተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀኔራል ታደሰ ወረደ በብልጽግናው አገዛዝና የትግራይ ኃይሎች መካከል የነበረው ውጥረት ያስቆመ የፕሪቶሪያው የሰላም ስምምነት አደጋ ላይ እንዳለም ተናግረዋል። ጀኔራል ታደሰ የጦርነት ምክንያቶች ና ጉዳቶች በሰላማዊ ና ፖለቲካዊ መንገድ እንዲፈቱ እድል የፈጠረ የፕሪቶሪያው ስምምነት በሞትና ህይወት መካከል ሆኖ ጦርነት አይቀስቀስ እንጂ በየጊዜው የሚታዩ ተስፋ ሰጪና ተስፋ አስቆራጭ ሁኔታ ውስጥ ሆነን ያለው ሰላም እየተንከባክብን ሰላምን እንደ መንግስትና ህዝብ እየቀጠልን ነው። ይህ ሆኖ እያለ አሁን ያለንበት ተነጻጻሪ ሰላም የሚፈታተኑ የሚቃረኑ ወደ አደጋ የሚያስገቡ የውስጥና ውጭ ምክንያቶች መኖራቸው ግልጽ ነው ብለዋል። በትግራይ ስላለው ሁኔታ የተናገሩት የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ ያሉ ልዩነቶች ለመፍታት እንዲሁም የተጋሩ አንድነት ለመመለስ ያለመ የመግባባት ጉባኤ ለማድረግ እየተሰራ ነው ብለዋል። ብልጽግና በዚህ አመት በነዳጅ ምርቶች ላይ የ30 በመቶ ግብር ተግባራዊ እንደሚያደርግ ተገለጸ። በተያዘው በጀት አመት በነዳጅ ምርቶች ላይ የ30 በመቶ ግብር ተግባራዊ እንደሚደረግ በአህመድ ሺዴ የሚመራው የገንዘብ ሚኒስቴር አስታውቋል። አዲሱ ግብር 15 በመቶ የተጨማሪ እሴት ታክስ እና የ15 በመቶ ኤክሳይዝ ቀረጥን የሚያካትት ነው ተብሏል። በዚህ መሰረትም ከነዳጅ ላይ ከሚጣለው አጠቃላይ 30 በመቶ የኤክሳይዝ ታክስ እና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስ ይገኙበታል ተብሏል። በተመሳሳይ አማራጭ አነስተኛ ታክስ እና የቅድመ ግብር ክፍያ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱ ተገልጿል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪው የዋጋ ግሽበቱ እንዲባባስ ያደርጋል የሚል ስጋት ሲከሰት እንደነበር ይታወሳል ሲል ካፒታል ጋዜጣ አስነብበዋል። ብልጽግና ለድሮን እና መሳሪያ መግዣ ሚሊዮን ዶላሮችን ያበደሩትና ቃል የገቡለት እና ኤምኤፍ ከሰሞኑ ቁጣ ዘል ሪፖርት በማውጣታቸው ነው ይህን ውሳኔ የወሰነው ይላሉ አስተያየት ሰጪዎች። በመሆኑም በግብርና መሰል ምክንያቶች በኑ የኑሮ ውድነት እና በተደራራቢ ግብሮች የሚሰቃየውን የኢትዮጵያ ሕዝብ አሁን ደግሞ በነዳጅ ላይ ትልቅ የሚባል ግብር በመጣል የህዝቡን እንግልት ከፍከፍ ለማድረግ አስበዋል። የብልጽግና ውሳኔ በእሳት ላይ ቤንዚን እንደማርከፍከፍ የሚቆጠር ነው የሚሉ አስተያየት ሰጪዎች በራሱ ጊዜ እድሜውን እያሳጠረ ነው ሲሉም ያክላሉ። ሆኖም የግብር አይነት ከመቼ ጀምሮ ተግባራዊ እንደሚደረግ የታወቀ ነገር የለም። ትራምፕ እና ኔታናሁ በአዲሱ የጋዛ የሰላም እቅድ ዙሪያ ስምምነት ላይ መድረሳቸው ተገለጸ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታናሁ አዲስ የጋዛ የሰላም እቅድን በተመለከተ ስምምነት ላይ መድረሳቸውን አስታውቀዋል። የሁለቱ መሪዎች እቅድ ወታደራዊ ኦፕሬሽኖች በአፋጣኝ እንዲቆሙ እንዲሁም ሀማስ በሰባ ሁለት ሰዓታት ውስጥ ሀያ እስራኤላውያን ታጋቾችን እና የሞቱ ታጋቾችን አስክሬን እንዲያስረክብ ምክር ሀሳብ አቅርበዋል። በምላሹም በመቶዎች የሚቆጠሩ የታገቱ የጋዛ ነዋሪዎች የሚለቀቁ ይሆናል። መሪዎቹ በ በዋይት ሃውስ ውይይት ካደረጉ በኋላ በሰጡት መግለጫ ትራምፕ ለሰላም ታሪካዊ ቀን ሲሉ እቅዱን ተዋል። ሀማስ በሰላም እቅዱ የማይስማማ ከሆነ ኔታንያሁ የጀመሩትን ሐማስን የማጥፋት ዘመቻ አሜሪካ እንደምትደግፍ አክለዋል። ኔታናሁ ሐሙስ እቅዱን ካልተቀበለ ወይም ካልተገበረ እስራኤል የጀመረችውን ትጨርሳለች ሲሉ ዝተዋል። በእስራኤል ይዞታ ስር የሚገኘውን ዌስት ባንክ የሚያስተዳድረው የፍልስጤም አመራር ትራምፕ እያደረጉ ያሉት ጥረት ቆራጥነት የተሞላው እና እውነተኛ ነው ብለዋል። የፍልስጤሙ ዋፋ ዜና ኤጀንሲ ላይ ባወጣው መግለጫ የፍልስጤም አስተዳደር በጋዛ ላይ የተከፈተውን ጦርነት ለማስቆም ከአሜሪካ ከቀጠናው ሀገራት እና አጋሮቻችን ጋር በጋራ ለመስራት አሁንም ቁርጠኛ ነን ሲል አቋሙን አስታውቋል። አስተዳደሩ ጦርነቱን ከማስቆም በተጨማሪ ወደ ጋዛ ሰብአዊ እርዳታ እንዲገባ እንዲሁም የታጋቾችና እስረኞች ልውውጥ እንዲካሄድ እንደሚሰራ ገልጿል። የተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ኳታር፣ ግብፅ፣ ዮርዳኖስ፣ ቱርክ፣ ኢንዶኔዥያ እና ፓኪስታን በጋራ ባወጡት መግለጫ ትራምፕ የጋዛን ጦርነት ለመግታት እያደረጉ ያሉትን ያላሳለሰ ጥረት እንደግፋለን ብለዋል። ስምምነቱ እንዲተገበር ከአሜሪካ ጋር ለመተባበር ዝግጁ መሆናቸውንም አክለዋል። የሰላም እቅዱ የሁለት ሀገራት መፍትሄ መስጠት እንዳለበት እና ጋዛ ከዌስት ባንክ ጋር ተሳስራ የጠቅላላው የፍልስጤም አስተዳደር አካል መሆን እንዳለባት አገራቱ ገልጸዋል። የተኩስ አቁም ስምምነቱ ቅርብ የሆኑ የፍልስጤም ምንጭ ለቢቢሲ እንደተናገሩት ዋይት ሀውስ ለሐማስ ሀያ ነጥቦችን አቅርበዋል። ሐማስ ጋዛን ከዚህ በኋላ ማስተዳደር እንደማይችል እና በጊዜ ሂደት ፍልስጤም እንደ አገር እንደምትመሰረት ተጠቅሷል። የቀረበው ተብለው የሰላም እቅድ የሚተገበር ከሆነ ወታደራዊ ኦፕሬሽኖች በአፋጣኝ የሚገቱ ይሆናል። አሁን ያሉ የጦር ግንባሮች ባሉበት እንዲቆዩና ቅድመ ሁኔታዎች ከተሟሉ በኋላ ወታደሮች ለቀው እንዲወጡ ይጠበቃል። ትራምፕ ባወጡት እቅድ መሰረት ሐማስ ጦሩን ፈትቶ የመሳሪያ ማምረቻ ተቋማቱ ይወድማሉ። የአንድ እስራኤላዊ ታጋጅ አስክሬን ሲለቀቅ እስራኤል የ አስራ አምስት የጋዛ ነዋሪዎችን አስክሬን በምላሹ ታስረክባለች። ሁለቱም ወገኖች በሰላም እቅዱ የሚስማሙ ከሆነ ወደ ጋዛ ሙሉ ሰብአዊ እርዳታ እንደሚገባ ተገልጿል። ቀጣይ ጋዛን ማን ያስተዳድራል በሚለው ላይ የወጠነችውን እቅድ አስቀምጣለች። ጋዛን በጊዜያዊነት ከፖለቲካ ነጻ የሆነ ኮሚቴ እንደሚመራት፣ እንዲሁም አዲስ ዓለም አቀፍ የሽግግር ጊዜ ተቆጣጣሪ አካል አስተዳደሩን እንደሚከታተል ተገልጿል። ይህንን ተቆጣጣሪ አካል የሚሾሙት ትራምፕ ይሆናሉ። የቀድሞው የዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌር የዚህ ተቆጣጣሪ አካል እንደሚሆኑ ይጠበቃል።